ቤተሰብ አወቃችኋት ማማ ጨቤን መቼም ታቋታላችሁ። ዩትዩብ ላይ ያላችሁ ሰዎች የቆያችሁ ዩትዩብ ላይ የቆያችሁ ከሆነ ታቋታላችሁ። ማማ ጨቤን አለ ልዘጋብኝ ባልሆነ ብቻ ማማ ጨቤን አወቃችኋት። የዛሬ ስንት ዓመት እንኳን ወደ ኢትዮጵያ ገብታ የሚገርመው የዛሬ ሶስት ዓመት ነው ወደ ኢትዮጵያ የገባችው እና ቢኒያም ጋር ተጋብታ አንድ ሴት ልጅ ወልደዋል። አንድ ሴት ልጅ በቂ ተወለዱ በኋላ ደግሞ እሱ ማልቃሻ ሆነ ተለያዩ። እና በጣም ከኢትዮጵያ ከገባች ጀምሮ ማለት ጥረቷን ስለማደንቅላት፣ በፊት ሳውዲ ያለች ስለ ባለጌ ናት ማለት ብልግና ስለምታወራ አፏ ባለጌ ስለሆነ በግልጽ በቃ ማለት እኛ ኢትዮጵያውያን ስንሆን ሚስጥር የምናደርገውን ነገር በግልጽ ስለምታወራ እንትን አደላትም ነበር። እማማ ጨብ አላያትን ትቻት ነበረ እና ያስገጃት ነበረ። አሁን ነሳ አስራ ሁለት ወጥሽ ለማንኛውም ነው ከብቻ ነው ለልሽ ነው። እና አወቃችኋት። እና እማማ ጨበን ዩቲዩብ ላይ እኔ ገርሞኝ እኮ ነው። በጣም ብዙ ጊዜ ነው ካየኋት፣ በጣም ብዙ ጊዜ ሆኖኛል እና ካዩዋ በጣም ረጅም ጊዜ ሆኗል። ትቻት ነበር ማለት ዛሬ አጋጣሚ ያቻት። እኔ ብዙ ጊዜ ፍራንክም ስለሚያበዙ ፍራንክ ስለሚሉ ማለት ነው ሁል ጊዜ ውሸት እንትን ስለሚሉ፣ እንደውም ከቢኒየም ጋር ራሱ መጠላታቸውን እውነት ራሱ አላለም ነበር። በኋላ በኋላ በኋላ እያለ እያለ ሲሄድ ነው እውነት መሆኑን ያረጋገጥ ነው የተረጋገጠውና ከዛ ብዙ አይነት እንትን ስለሚል እሱም ስለሚያለቃቅስ ምናምን በቃ እን ስለሚል ትቼው ነበረ። እንትን ማለት ነው። ስትገቡ ላይክ አድርጉ ባካችሁ። ዛሬም ላይክ ልለምን የገባውት ላይክም ሰብስክራይብም ልለምን የገባውት እና ስትገቡ ላይክ አድርጉና እማማ ጨቤን አወቃችኋት? ማማጨፔ የቢኒያም ሚስት የነበረችው ከቢኒያም እንደውም ልጅ የወለደችው ማማ ጨቤ እናወቃቸዋለን። ሳውዲ ነበር የምትኖረው። ከዛ ከሳውዲ ወደ ኢትዮጵያ ስትገባ በስነስርዓት ዩቲዩብ ልትሰራ ከነባሏ ዩቲዩብ ልትሰራ ነገሮችን አመቻችታ ነበር እንደውም የገባችው። ከዛ በኋላ ማነው የሆነ ሰው ማን ነበረች ጠፋብኝ። ጊዜው ስለሄደ ሶስት አመት እኮ ቀላል ነገር አለብኝ። ጊዜው ስለሄደ ይጠፋብኝ ነው እሷ እንትን ብላ ነበረ፣ ወይኔ ላይ ብለሽ እና እማማ ጨቤ ዛሬ ልጅ ሰው ወልዳ ለነበር ልጅ ወልዳ ሶስተኛ ቀኗ ነው። ሚስቴን ሰርፕራይዝ ላርጋት ብሎ ማክስ አድርጓል፣ ግን ባልየው ማክስ አድርጓል። ከዛ ቆይስቲ ያረብዬ ገብቼ ሳየው እውነትም ወልዳ ነው እና በጣም ደስ አለኝ በቃ አመለጠችው። ግን ቢኒ፣ በነገራችን ላይ ቢኒ አመለጠችው አመለጠችው። ጎበዝ ናት። እዛ ሰዓት እሱም ሲያለቃቅስ አንደኛ ነገር ወንድ ነው፣ እየሰራ ነው፣ እየለፋ ነው። አላገዙኝም፣ ከነእህቷ አላገዙኝም እኮ ነበር። እኔ እዚህ ሲሰራ እሷ ልጇን ልታስተኛ ገባች። እኔ እዚህ እየሰራሁኝ ገብታ ደብታ ለመንከኔ እኩል አላገዘችም። እሷ ቤት ውስጥ እያገዘችው እያገዝችው ሊሆን ይችላል ደግሞ። በኋላ አልመጣሽም አሉ አልመጣሽም አሉ። ሰላም ወይ ሰላም ልበላችሁ ነው። እና ግቡ እስኪ ቤተሰቦች፣ ገባገባ በሉት ገባገባ በሉት እናንተም ብዬሽ አይደል የመጣሁት። እስኪ ገባገባ በሉት ገባ ገባ ገባ ገባ በሰዋችንን እየጠጣን ያለው መጥቻለሁ ግን

ይህ ተስፋዬን ያለው ሳራ አለች፣ ነጅ አለች፣ አይ ፍቅር ካለች ብዬ ነው፣ ፍቅር ካለች ብዬ ነው፣ ፍቅር የለችም።